ከሰርተ ርኬት አልፎ የመጀመሪያ የሚያስመርቅ ነው፣ እና ትምህርት ሲባል ሁልጊዜ በጎ ነገር ማየት መስማት ነው ትምህርት የሚባለው። እንግዲህ ያው ለመታዘዝ ጊዜ የለም፣ ጊዜ ጋር ቢሆን ፕሮግራማችን ያውሉ

የቅኔውን እንው የአበው ቅኔነቱን ያው እንግዲህ የተማረ የሚያውቅ ነው የሚረዳው። እንግዲህ ለትንሽ ደቂቃ በመናአው የእምነታችሁ ጽናት ነው እንጂ ሌላው የኑሮ ጣጣ ወጣ ውረድ አለ። አባት ስናገኝ አባት የበለጠ የለም ብላችሁ በትግስት የቆያችሁ ስለሆነ እንደውሱን ትንሽ አይዟችሁ በርቱ ለማለት ነው እንግዲህ መላከ ሳህልን ያው ሌሎች አባቶች እንዳሉት እኔም በእውነቱ በጣም የናሳቸው እናውቋለን። ሌሊት ሰዓሊተ ምሕረት እንደዚሁ አርፍጄ ነው፣ ሌሊት እዚህ ነበር። ሌላ ደግሞ እንደዚሁ አገልግሎት አገልግሎቱ ሰፊ ነው። ቤተክርስቲያናችን ሰፊ ስለሆነ እዚያ አርፍጀ ነው፣ ወደዚህ እንደው ለበረከቱ ብብሌንስን አባታችንን ደግሞ አሁነ መቃሪዎች ቀደም ብለው መጥተው አገኘቸው። በጣም ደስ ብሎንም በእውነቱ እንግዲህ የመላቀሳይ ያው ብዙ ይታውቁታላችሁ፣ ስራቸውም ማለት ነው በአዲስ አበባ በብዙ ቦታ